ሰላም የተወደዳችሁ፣ አሁን የደረሰን ስለ እስራኤልና ስለ ኢራቅ ትኩስ መረጃ አለን። እስራኤል በኢራን ላይ ከባድ የሆነ ጥቃት ፈጸመች። እሳት ሁልጊዜም እሳት ነው፣ የነካውን ያቃጥላል። እስራኤል የማይነካ ነገሯ ተነክቷል። እናም በሶስት ሀገራት ላይ የእሳት ዶፍ እያወረደችባቸው ነው። ባለፈው ጋዛን ዶጋ አመድ አድርጋ ላፍታ እሳት ቆይ፣ በማያገባት ጥልቅ ያለችውን ኢራንን የእጇን እየሰጠች ትገኛለች። እስራኤል በዋነኝነት ጦርነት የነበራት ከሊባኖሱ ሂዝቦላ ጋር ሲሆን፣ ኢራን ግን በሃይማኖት በመመሳሰሏና አረብ በመሆኗ ብቻ እያገበኛል ብላ በታሪክ የዘር አንድ አንድ ነን እያለች ከእስራኤል የቁጣ ዱላ ልትቀምስ ስትንበለበል እስራኤል ላይ ጥቃት ልትሰነዝር ቃጣች። እናም ኢራን እስራኤልን በመቃወም ጦርነቱን የተቀላቀለችው ለሂዝቦላ በተሰነዘረው ዱላ እየተደበደበችም የምትገኘው ኢራን ምንም የግል ጸብ በዚህኛው ጦር ዙሪያ ያልነበራት፣ ነገር ግን ሕዝቦላ ስመታዘማልም እስራኤል ሰብዓዊ መብት ጥሳ ተገኝታለች በማለት ስትቸኩል ከቤንጃሚን ኔታንያሁ ከመከላከያ ሚኒስትሩ እሳት ነበልባል ስር ወርቃ ስትነድ አዳሩን እንዳመሸች ዘገባዎች አሳዩናል። እስራኤል እንደሆነች ጦርነት ከላይ የተሰጣት ጸጋዋ ነው። አሉ የተባሉትን ሀገራትንም ሳይቀር አንድ ወታደር ቢማረክባት በምላሹ በመቶ የሚቆጠሩ ወታደሮችን እንደ ልዋጭ የምትለዋወጥ ሀገርም ነች። ለዚያም ነው ባለፈው የሂዝቦላ ወታደር እስራኤል ባልተዘጋጀችው ሰዓት በድንገት ጥቃት ፈጽሞ 12 ሰውን ገድሎ 200 ዜጋዎችን ስለማረኩባት ነው ከ260 ሺህ በላይ የሂዝቦላን ሕዝብ ያጨፈጨፈችው። በትናንትና ዕለትም የተከሰተው በኢራን ላይ ጥቃት ለሂዝቦላ አግዛ ራን ጣልቃ የገባችው በቀል ነው። ምንም እንኳን አሽቃባጯ አሜሪካን ሁሉንም ነገር እያወቀች ከዛም ከዚህም ወገን እየሆነች ብታጋግልም በትላንትናው እስራኤል በኢራን ላይ ያደረገው የፈጸመው ጥቃት ላይ ሕጋዊ ያልሆነ ነው የሚል ነገር ግን ቤንጃሚን ኔታንያሁ ለተፈጸመው ጥቃት ኃላፊነት ወስዶ ለሚቀጥሉት ለተወሰደው እርምጃ ኃላፊነት ወስዶ ምላሽ እሰጣለሁ ብላ ኢራን ከተነሳች አጸፈው ከዚህም የከፋ እንደሚሆን በንግግራቸው ቋሽቶ፣ ነገር ግን የኢየሩሳሌም ነዋሪዎችን የአደጋ ጊዜ ደውል በተሰማ ሰዓት ፈጥናችሁ ወደ ተዘጋጀው ምሽግ እንድትገቡ በማለት ጥሪ አስተላልፎ ንግግራቸውን ቋሽቷል። የተወደዳችሁ ዴጃሾ ሚዲያ ቤተሰቦች ይህ አሁን በእጃችን የደረሰ አዲስ ስለ እስራኤልና ኢራን ተኩስ መረጃችን ነው። እስራኤል ምንም ጊዜ ነካትን ሁሉ እያቃጠለች እንደ ሰደድ እሳት ዙሪያ ያሉትን እየበላች እስከዚህ መታለች፣ ሳትነክ ያልነከችው እስራኤል ትናንትናውም ምለት አመሻሽ ላይ ኢራንን በእሳት ነበልባል ከዳር ቆማ ስትሞቅ ማምሽታ አሁን ደግሞ ለተደረጉ ጥቃቶች ሙሉ ኃላፊነትን ወስዳ አሜሪካንም ቢሆን እያስጠነቀቀችና የነካኝን እንደማለቅ ታውቃል የሚል መግለጫ እያወጣችባት መልእክተኛም እየላከችባት እየተማረኩብኝ ሁለት መቶ ዜጋዎች እጥፎኖ እስኪመለሱ ድረስ ጥቃትን አላቆምም ያለችው እስራኤል ለትላንትናውን ኢራን ላይ የተደረገውን ጥቃት ሙሉን ለሙሉ ኃላፊነቱን በመውሰድ አምሽታለች። የተወዳችሁ ድጃሾ ሚዲያ ቤተሰቦች፣ ይህ መግለጫ ከተመቻችሁ ላይክ፣ እንዲሁም እንድደርስላችሁ ለምትፈልጉ ሰው ሼር እያደረጋችሁ፣ በቤቱ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ እንደዚህ አይነት መረጃ እንድደርሳችሁ ደግሞ ደውል ምልክቷን አድርታችሁ ተከታተሉኝ። ይህ ጃሾ ሚዲያ ነው።